በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ልጆች እንደምን ዋላችሁ? እንደምን ለይ ሳትደረሳችሁ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ እየተመሰገነ ይሆንልን። ዛሬ የምንማማረው ግንቦት 21 ቀን የእናታችን የመቤታችን የቅድስት ድንግል ማርያምን ዓመታዊ ክብረ በዓል ደብረ ምጥማቅን እናከብራለን። በዛሬዋ ዕለት እናታችን የመቤታችን ቅድስት ድንግል ማርያም በምድረ ግብፅ ለተከታታይ አምስት ቀናት የተገለጸችበት ዕለት ነው። ዛሬ ደብረ ምጥማቅ ብለን ግንቦት ሀያ አንድ ቀን ስናክብር ከግንቦት ሀያ አንድ ቀን እስከ ግንቦት ሀያ አምስት ቀን ያሉት ተከታታይ አምስት ቀናት ላይ እመቤታችንን እናታችን ቅድስት ድንግል ማርያም የተገለጸችበት የመገለጽ በዓሏ ነው። ደብረ ምጥማቅ በተባለች ቤተ ክርስቲያን ላይ የተገለጸችበት ዕለት ነው። ይህስ ደግሞ እንደምንድነው የሚለውን ስንመለከት ለስም አጠራሩ ስግደት ይሁንና ጌታችን መድኃኒታችን ኢየሱስ ክርስቶስ ሁለት ዓመት ሳለ እመቤታችን ጋር ከዮሴፍና ከሰሎሜ ጋር ሆኖ ወደ ግብፅ በሚሸሹበት በዛ በስደት ወራት ላይ ምጥማቅ በተባለች ተራራ ላይ አርፈው ነበረ። ታዲያ በዛች ባረፉበት ተራራ ላይ ጌታችን መድኃኒታችን የሱስ ክርስቶስ ዛሬ ስለምናከብረው ክብረ በዓል ዛሬ መቤታችን ቅድስት ድንግል ማርያም ስለምታደርገው መገለጽ ትንቢት ተናግሮ ነበረ። ቦታውን ባርኮ ለዘላለም ያንቺ መገለጫ ይሁን ብሎ ቃል ኪዳን ገብቶላት ነበረ። መጽሐፈ ስንክሳራችን ግንቦት 24 ቀን ላይ ተመዝግቦ እንደምናገኘው ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ከመቤታችን ከቅድስት ድንግል ማርያም ከዮሴፍና ከሰሎሜ ጋር ወደ ግብፅ ወረደ ይላል። ያን ጊዜ እርሱ ጌታ የሁለት ዓመት ህፃን ልጅ ነበረ ይላል። ወንጌላዊ እንዳለ የእግዚአብሔር መልአክ ለዮሴፍ በህልም ተገልጦ፣ ተነስተ ህፃኑንና እናቱን ይዘ ወደ ምድረ ግብፅ ሽሽ፣ ተመለስ ብዬ እስከምነግር ድረስ በዚያው ኑር አለው ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ በቦታው ላይ ካረፈ በኋላ ይህ ቦታ ለአንቺ መገለጫ ይሆናል፣ አላት። በውስጧም ድንቅ ተአምራት እናደርጋለው ስሙም ደግሞ ደብረ ምጥማቅ ይባላል ብሎ ትንቢት ተናግሮ ነበረ። ታዲያ ጊዜው በደረሰ ሰዓት ደብረ ምጥማቅ ተገድሞ ቤተ ክርስቲያን ተሰርቶባት የበርካታ መነኮሳት ቤት ሆና ነበረ። እመቤታችን ቅድስት ድንግል ማርያምም በልጇ ፍቃድ እልፍ አእላፍ መላእክትን አስከትላ፣ ጻድቃን ሰማዕታትን አስከትላ በጉልላቱ ላይ በብርሃን መርከብ ተቀምጣ ግንቦት አንድ ቀን ተገለጸች። ህዝበ ክርስቲያኑም አሕዛቡም ምዕመኑም ሁሉ ከመብርሃን ጋር ለአምስት ተከታታይ ቀናት ቆይተዋል። እነዚያ እርሷን ያዩ አይኖች ምንኛ የታደሉ ናቸው። እነርዛ በፊቷ የቆሙ እግሮች ምንኛ የታደሉ ናቸው። በእውነት የደብረ ምጥማቅና የአካባቢዋ ሰዎች ታዲያ ከመቤታችን ጋር የሚቆዩባቸው ቀናት የዘላለም የሕይወት ስንቅ የሚይዙባቸው ናቸው። ፈልገው የሚያጡት ነገር አልነበረም። ጠይቀው የማይፈጸምላቸው ነገር አልነበረም። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታ ሳት ደናግል መነኮሳት መላእክትና ሊቃነ መላእክት ለድንግል ማርያም ሲሰግዱ ይታዩ ነበረ። አብ በሰማይ ሆኖ ተመለከተ። እንዳንቺ ያለ አላገኘም፣ አንድ ልጁን ልኮ ከአንቺ ሰው ሆነ እያሉ ያመሰግኗት ነበረ። ዛሬም እመቤታችን ቅድስት ድንግል ማርያም ይህንን ክብረ በዓሏን ስናክብር መቤቴ ድረሽልን እንበላት። መቤት ጎዶሎይን ሙይልኝ እንበላት። እመቤቴ ሆይ ሀገሬን ሰላም አድርጊልኝ፣ የአስራት ሀገርሽን ተመልከች እንበላት። እሷ ምንም አይሳናትም። የሚለምኗትን ሁሉ እንዳደረገችላቸው ብርሃን ዛሬም መልስ ትሰጣለች። አምስቱ ዕለታት ሲፈጸሙ ህዝቡ እመቤታችን ቅዱስት ድንግል ማርያምን በእንባ በሐዘን ሆኖ ይሰናበቷት ነበረ። መብርሃንም በብርሃን መስቀል ባርካቸው ከቅዱሳኑ ጋር ግንቦት 25 ቀን አድርጋለች ማለት ነው። ዛሬም ክብረ በዓሏን ስናክብር በእውነት ለጥያቄዎቻችን ሁሉ መልስ ትስጠን እኛ ለቆሸሽ ነው፣ በኃጢአት ለወደቅ ነው፣ ለሁላችንም በአማላጅነቷ ታስመረን። ይህንን ታሪክ የምናገኘው ስንክሳር ግንቦት አንድ ቀን ላይና ስንክሳር ግንቦት አራት ቀን እንዲሁም ደግሞ ታምረ ማርያም ላይ የምናገኛለን ማለት ነው። መንፈሳዊ አስተምሮች ወደ እናንተ እንዲደርስ ሰብስክራይብ አድርጋችሁ የደወል ምልክቱ መጭ ያኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁኑ አሳት ጠብቆ ያስተማረን የመከረን ይገስጸን። የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን።